ዛሬም እንደተለመደው ስለ መልካም ስራና ታማኝነት የሚያስተምር ቆንጆ ታሪክ ይጅላችሁ መጥቻለሁ። አዲስ የሆናችሁ ሰብስክራይብ እና ላይክ በማድረግ ጀምሩ። አሁን ቀጥታ ወደ ቪዲዮ። በአንድ ጦርነት በነበረበት ወቅት ፌጎር የሚባል ሰው በአንድ መንደር ይኖር ነበር። ፌጎርም ድሃ ስለነበር በራሱ ጥሩ ተስፋ ስላልነበረው ወደ አንድ ሀብታም መስፍን ቤተ መንግሥት ሄደ። ፌጎርም ከጓደኞቹ አንዱ እዚያ ይሠራ ስለነበር ሥራ ለማግኘት የጓደኛውን መኖር ተስፋ አድርጎ ነበር። ጓደኛውም ፌጎርን ለባለሀብቱ ሥራ የሚፈልግ ጓደኛው እንዳለ እና ሥራ ለመፈለግ ወደ እሱ እንደሚመጣ ነገረው። ባለሀብቱም ፌጎር በምን ጎበዝ እንደሆነ ጠየቀው። የፌጎር ጓደኛም በቅንነት መለስ ፌጎር በምንም ነገር ጎበዝ አይደለም፣ ምንም ችሎታና ተሰጥኦ የለውም አለው። ባለሀብቱ ግን አሁንም እሱን ለመቅጠር ምክንያት መፈለግ ጀመረ። ደጋግሞም በምን ጎበዝ እንደሆነ በመጠየቅ ቀጠለ። ፌጎር ምን ምን ችሎታ አለው? በድጋሚ ጓደኛውም በቅንነት ምንም ልዩ ችሎታም የለውም ብሎ መለሰለት። ምንም ችሎታ ባይኖረውም ፌጎርም ባለሀብቱ ከሰራተኞቹ አንዱ እንዲሆን አደረገው። ስለዚህም ፌጎር ባለሀብቱን ከሚያገለግሉ በሺዎች የሚቆጠሩ እንግዶች አንዱ ሆነ። ለእነዚያ ሁሉ ሰራተኞች ለአንዳንዳቸውም በግልጽ የተቀመጡ ግዴታዎች ሳይኖሩ ማለት ነው። ፌጎርም እኩዮቹ ባለሀብቱን ከበሬታ እንዳልሰጡት ይመለከት ጀመር። ሆኖም ባለሀብቱ ፌጎርን በደንብ የያዘው፣ በደንድ ተንከባከበው አቅሙን ሁሉ ለመጠቀም ፍቃድ አግኝቷልነ ፌጎርም የባለሀብቱን አረጋዊ እናት ለመደገፍ፣ ሰረገሎች ለመንከባከብ በየወሩ ትንሽ አበል እየተሰጠው ማገልገል ጀመር። አንድ ቀን ባለሀብቱ ከሰራተኞቹ መካከል በጎ ፈቃደኛ የሆኑ ለሌላ ስራ እንደሚፈለጉና እድል እንዲሰጧቸው የሚጠይቅ ማስታወቂያ ለሁሉም እንዲታይ አድርጎ ለጠፍ። ይህ ማስታወቂያም በባለሀብቱ ግዛት ውስጥ ዞድ ስለሚባል ሩቅ ክልል ነበር። በዚህ ሩቅ ክልል የሚኖሩ ሕዝቦችም ከአመታት በፊት ከባለሀብቱ የተበደሩት ዕዳ ነበረባቸው። ባለሀብቱም የዕዳውን ቁጥሩ በትክክል የሚከታተል ሰው እዚያ ሄዶ እንዲሰበስብ ፈለገ። ፌጎርም ይህን ጉዳይ ለመጨረስ እንደሚስማማ አስታወቀ። ባለሀብቱም በክብር በተለመደው ጨዋነቱ ለፌጎር እንዲህ አለው። እኔ በጣም በድካም ሥራ ተጠምጃለሁ እና በዚህ ላይ ለመሥራት ጊዜ አላገኘው። እንደ እኔ ሆነህ እኔን ወክለህ ወደ ዞድ ክልል በመጓዝ ብድሩን ትሰበስባለህ። ፌጎርም ተግባሩን በይፋ ተቀብሎ ለጉዞ መዘጋጀት ጀመር። የብድር ሰነዶችን እንዲሁም ከእርሱ ጋር የሚሄዱ ጥቂት ጠባቂዎችን አዘጋጅ። ዝግጅቱን እንደጨረሰ ለባለ ሀብቱ አሳወቅ። ፌጎርም ሰገደና፣ በአንተ ስም ገንዘቡን ከሰበሰብኩ በኋላ ምን ትፈልጋለህ? ምን ገዝቼ ለስጦታ ላምጣልህ ብሎ ጠየቀው። ባለ ሀብቱም ምንም ማሰብ ስላልቻለ ምንም ይሁን ምን ቤተ መንግሥቱን አስብ። እንደሚያስፈልገኝ ነገር ግን እንደሌለኝ ታያለህ ገንዘቡን ብቻ ብታመጣልኝ ደስ ይለኛል። ለእኔ ማግኘት ያለብህ ያንን ነው። ከረዥም ጉዞ በኋላ ፌጎር ወደ ዞድ ክልል ደረስ። የብድሩ ሰነዶቹን አንድ በአንድ እንዲመለከቱና ጠባቂዎቹ የመንደሩን ሰዎች እንዲሰበስቡ አደረገ። የመንደሩ ነዋሪዎች በጣም ድሆች ነበሩ። ነገር ግን ሁሉ ክፍያው ብዙ ጊዜ ያለፈበት መሆኑን ያውቃሉ። ምርጫ አልነበራቸውም። ፌጎርም ለእነሱ አስቸጋሪ እንደሆነ አወቀ። እነርሱን ተመልክቶ የተጨነቁ ፊቶችና የተጨነቁ ድምፆችን የሚሰማ ነበር። ብዙዎቹ በጣም ትንሽ ገንዘብ ነው ያላቸው፣ አንዳንዶቹም ምንም አልነበራቸውም። ፌጎርም የቻለውን ሰብስቦ በመዝገቡ ላይ አጣራ። የነዚያ ደሃ ሕዝቦች ጭንቀት ያላስቻለው ፌጎር ገንዘቡም በሙሉ ወዲያው ለእያንዳንዳቸው መለሰላቸው። አንዳቸውም እንደዚህ ያለ ነገር አይተውም፣ ሰምተውም አያውቁም። ከዚያም የበለጠ ተገረሙ። ፌጎር በመቀጠልም ሁሉንም የብድር ሰነዶች ሰብስቦ በእሳት አቃጠለ። የተቃጠለው ክምርም እያዩ እነዚያ ድሃ ሕዝቦች በደስታቸው ቤ ረገጡ። ቾክ ብለውም ፌጎር ፌጎር እያሉ አደነቁ፣ አመሰገኑም። ከዚያም ፌጎር ወደ ቤተ መንግሥት ተመልስ። ባለሀብቱም ትንሽ ተገርሞ ለምን ቶሎ ተመለስክ ከሁሉም ሕዝቦች መቼ ብድሮች መሰብሰብ ችለህ ነው በዚህ ፍጥነት የተመለስከው ብሎ ጠየቀው። ፌጎርም የተከበሩ ጸጋው፣ የተሞላ ክብር ለርሶ ይሁን፣ የተወሰነውን ገንዘብ ለርሶ መሰብሰብ ችያለው አለ። ባለሀብቱም ጥሩ፣ ምን ገዛህልኝ አለው። ፌጎርም እንዲህ አለ፦ ጸጋው፣ ዙሪያውን ሙሉ እንድመለከትና የሚያስፈልጎትን እንድገዛ ጠየቁን። እና እኔም ትዕዛዝዎትን አክብሬ ሁሉም አድርጌ ለዎታለሁ። ቤተ መንግስትዎ በከበረ ሀብት ተሞልቶ፣ በርዎትንም በጠንካራ ፈረሶች ተሞልቶ አየው። በሐርና ወርቅ ያሸበረቀች ውድና ውብ ቅባቶች የተሞላች ስጦታ አምጥቻለሁ። የሚፈልጉት እርስዎ ብቻ ነበር፣ ስለዚህ ያንን ገዛው ልዎት። ገዛው ስትል ምን ማለትህ ነው? የት አለ ብሎ በቁጣ ተናገረ ባለ ሀብቱ? ፌጎሩም ቁጣውም ባየ ጊዜ እውነቱን መናገር እንዳለበት ተረዳና፣ ይቅርታ ክቡርነቶ፣ እርስዎ የዞድ ሕዝቦች ገዢና ጌታ ነዎት። እነሱን ድሃ የሆኑ ሕዝቦች ደግሞ እርስዎ እንደ አባት ከልጆቹ ጋር ከመመልከት ይልቅ ገንዘብ መቀበል አግባብ መስሎ አልታይም ብሎ ለባለ ሀብቱ የዞድ ሕዝቦች ምንም እንደሌላቸው እና ዕዳ መክፈል እንደማይችሉ የዕዳ ሰንዶችንም በሙሉ እንዳቃጠለ ነገረው። ከድህነት ጋር እንዴት እንደሚታገሉ አይቻለሁ። ስለዚህ እኔ በአንተ ስር እንደ ሠራው በውሸት ተናግሬአለሁ። ይቅርታውን እፈልጋለሁ። ገንዘቡንም ትንሽ ከሰበሰብኩ በኋላ መለስኩላቸው። የብድር ሰነዶችንም አቃጠልኩ። በምላሹ በደስታ ፈነጠዙ እና ስምዎን ዘመሩ። እኔም ለእርስዎ ይህንን የመሰለ የሕዝቦችውን ደስታና ፈንጠዚያ ገዛውላችሁ። ባለሀብቱም ምንም እንኳን እሱ በጣም ሀብታም እና ምንም እንኳን እሱ ባይፈልግም ይህንን ሲሰማ ደስተኛ አልነበረም። ገንዘቡን አግኝቶ የሆነ ነገር ለማድረግ እየጠበቀ ነበር። በወቅቱም ምንም ገንዘብ እጁ ላይ አልነበረውም። በጣምም ተናዶ ፌጎርን በእንዴት አዋከበው። ደህና ስለዚህ ጉዳይ ከእንግዲህ ምንም አትናገር። ከአንድ ዓመት በኋላ ባለሀብቱ ታላቅ ችግር አጋጠመው። በቤተ መንግሥት ውስጥ ሁል ጊዜ የነበረው የሥልጣን ሽኩቻ ክፉኛ ተከሰክስ በሱ ስር የሚተዳደረው ንጉስ ጂ የሚያደርገውን ድጋፍ እንደሚያቆምና እንደማይገዛ ማሳወቅ። በድንገት እሱና መላው ቤተሰቡ አደጋ ላይ ወደቁ። ሁኔታው ከባድ መሆኑን ስላወቀ ፌጎር በድጋሚ በበጎ ፈቃደኝነት ባለሀብቱን ከዚህ ችግር ለማውጣት ወሰነ። ባለሀብቱም ፌጎር ቤተሰቡን እንዴት ማዳን እንዳለበት ስለሚያውቅ ኃላፊነቱን እንዲወስድ በመፍቀዱ በጣም ተደስቶ ነበር። ፌጎሩም ሁኔታውን በሙሉ ከሥር መሠረቱ በማጥናት ጥቂት የታመኑ ጠባቂዎችን አደራጅቶ ተገቢውን ዝግጅት አደረገ። በድብቅም ባለሀብቱንና እና ቤተሰቡን ከቤተ መንግሥት አስወጥቶ ወደ ዞድ ክልል ተጓዙ። ዞድ ክልል ሲሄዱ የመንደሩ ነዋሪዎች መምጣታቸውን እንዲያውቁ አንድ ሰው ከፊት አስቀድሞ ላክ ከብዙ ኪሎ ሜትሮች ርቀው ሳለ ባለሀብቱን አስገራሚ እይታ ተቀበለው። የመንደሩ ነዋሪዎች ሁሉም ሊቀበሉት ወጡ። ወንዶች፣ ሴቶች፣ አዛውንቶች፣ ወጣቶች በሺዎች የሚቆጠሩ ነበሩ። ወደ ዞድ የሚወስደውን መንገድ ተሰልፈው፣ ሁሉም እየዘመሩ ንጉሱን ደስ አሰኙ። ንጉሱም ይህ አስተማማኝ መሸሸጊያ እንደሆነ ተረዳ። የመንደሩ ነዋሪዎች እሱና ቤተሰቡ የሚቆዩበት አስተማማኝ ቦታ አስቀድመው አዘጋጅተው ነበር። ፌጎርም ንጉሱን የት እንዳለ ለማንም ሳይገልጹ እንዲጠብቁት አስቀድመው አመቻችቶ ነበር። በተለይም ከጠላቶቹ ሰላዮች በመደበቅ ማለት ነው። በመጨረሻም የተወሰነ ጦርነት ከተካሄደ በኋላ መረጋጋት ጀመር። እነዚያም ህዝቦች፣ ጠላቶቹም ሁሉ ተባብረው አጠፉለት። መንግስቱንም ያለ ምንም ተቀናቃኝ እንደገና ተቆጣጠረው። ባለሀብቱም ወደ ፌጎር ዞሮ እንዲህ አለ፣ ጌታ የፌጎር ሆይ፣ ያኔ ከነዚህ ህዝቦች ብድር ሰብስበህ የገዛልኝን እንቁ ዛሬ በአይን ያይቻለው ብሎ ከልቡ አመሰግኖ ቀጣይ የንግስና ወራሽ እንደሆነ ቃል አየህ ወንድሜ፣ አየሽ እህቴ፣ በሕይወትህ በሕይወቱ ሁሌ ትክክለኛ እውነተኛ ሥራ ትሠራ። ዓለሙ በሙሉ በእጅሁ አስተዋልከው፣ ፌጎርን ከሥራ አጥነት እስከ መንግሥት ባለቤት ሲሆን። ሁሌ መልካም ነገር የምትሠራ ከሆነ አንድ ቀን በጣም በሚያስፈልግህ ሰዓት ተመልሶ ወደ አንተ ይመጣል። ምንም አጠራጠር። በጎነት ልዩ ዕውቀት፣ ችሎታ ወይም ታምር አይፈልግም። ቅን ብቻ መሆን በቂ ነው። መጽሐፍ ቅዱስም ከመልካሙን ነገር ሁሉ ልናደርግ በእግዚአብሔር ተፈጠርን ይላል። ስለዚህ በሕይወታችን ሁሉ ታማኝና ቅን ሆነን መልካሙን ሥራ ሰርተን እንድናልፍ ከታሪኩ ተረዳን። እንኩ ምክሮች ነበርን። ስለተመለከቱ እናመሰግናለን። ሰብስክራይብና ላይክ በማድረግ ለጓደኛው እንዲደርስ ያድርጉ። በቀጣይ በሌላ እንኩ ታሪክ እስከምንገናኝ ደህና ሆኑ።